ለትግራይ ሕዝብ ድጋፍ ለማድረግ ብለው ገንዘብ አሰባስበው ለአንድ የትግራይ ባለሀብት የሰጡት የኦሮሞ ደጋግ አባቶች ባለሀብቱ ገንዘቡ በልቶ እንደጠፋባቸው ተገለጸ። የኦሮሞ አባቶች በየወሩ የትግራይን ሕዝብ ማገዝ አለብን በማለት ለመጀመሪያ ያክል ሶስት ነጥብ ሶስት ሚሊዮን ብር አሰባስበው ሁለት መቶ ኩንታል እህል ገዝተው ለአንድ የሚታወቅ ሀብታም ሰው የይዟቸው እንዲገባና በቋሚነት አጋዦች እንዲሆኑ ወስነው ብሩን ሰጥተውት ተቀብሎ ጠፋባቸው ተገልጿል። ገንዘቡ ከሰጡት ሶስት ወር አልፎታል የተባለ ሲሆን፣ ስልካቸው እንደማያነሳ እና ምን እናድርግኛ እኮ የትግራይን ህዝብ ለማገዝ እንጂ እንደዚህ አጭበርባሪዎችን እንዲጫወትብን ወደ ትግራይ ሰዎች አልተጠጋንም በማለት ጥያቄያቸውን በቅሬታ እያቀረቡ እንደሆነም ታውቋል። ይህ ባለሀብትም መቀሌ የሚገኘው የኖርዘርን ስታር ሆቴል ባለቤት ዘርዑ ገብረ ሊባኖስ መሆኑም እየተነገረ ይገኛል። ኢትዮጵያውያኑ ትዕግስት አሰፋና ዮሚፍ ቀጀልቻ የዓመቱ ምርጥ አትሌት እጩ ሆኑ። የዓለም አትሌቲክስ በሁለቱም ጾታ እንደ አውሮፓውያን አቆጣጠር የ2025 የዓመቱ የጎዳና ላይ ምርጥ አትሌት እጩዎችን ይፋ አድርጓል። በዚህም አትሌት ትዕግስት አሰፋና አትሌት ዮሚፍ ቀጀልቻ በዓመቱ በሁለቱም ጾታ ምርጥ ብቃት ካሳዩ አምስት አትሌቶች መካከል አንዱ ሆነዋል። በሴቶቹ አትሌት ትዕግስት አሰፋ ከኬንያውያኑ አትሌቶች ፕሬስ ጄፕ ቺርቺር፣ እና አግኔስ ንጌትቺ ለኔዘርላንድ እስከምትሮጠው ትውልደ ኢትዮጵያዊቷ አትሌት ሲፋን ሀሰን እና ከስፔናዊቷ ማሪያ ፔሬዝ ጋር ምርጥ አምስት ውስጥ ገብታለች። በወንዶቹ ደግሞ አትሌት ዮሚፍ ቀጀልቻ ከብራዚላዊው አትሌት ካኦ ቦምፊን፣ ካናዳዊው አትሌት ኢቫን ዱምፊ፣ ኬንያዊው አትሌት ሳባስቲያን ሳዌና ከታንዛኒያዊው አልፎንስ ሲምቡ ጋር ምርጥ አምስት ውስጥ ገብቷል። አትሌት ትዕግስት አሰፋ በውድድር ዓመቱ በተካሄደው የዓለም አትሌቲክስ ሻምፒዮና ሁለተኛ ደረጃን ይዛ ያጠናቀቀች ሲሆን የለንደን ማራቶን አሸናፊ መሆኗም ይታወሳል። በተጨማሪም በሴቶች ብቻ ማለትም በሴት አራሯጮች ብቻ በተደረገው ማራቶን የዓለም ክብረ ወሰንን በእጇ ያስገባችበት ዓመት ሆኖም አልፏል። አትሌት ዮሚፍ ቀጀልቻ በበኩሉ በዓመቱ በአምስት ኪሎ ሜትር ስድስተኛው የምን ጊዜም ፈጣን ሰዓት ያስመዘገበ ሲሆን በአስር ኪሎ ሜትር ምርጥ ሰዓት ማስመዝገብ ችሏል። ከነዚህ እጩዎች መካከል የአመቱ ምርጥ አትሌትን ለመምረጥ በዓለም አትሌቲክስ ማህበራዊ ትስስር ገጾች ማለትም በፌስቡክ፣ ኢንስታግራም እና ኤክስ ገጾች ድምፅ የመስጠት ሂደቱ ክፍት መሆኑ ተገልጿል። ድምፅ የመስጠት ሂደቱ የሚጠናቀቀው ኖቨምበር 2 2025 ማለትም በኢትዮጵያውያን አቆጣጠር ጥቅምት 23 ቀን 2018 ዓም መሆኑንና አሸናፊው ይፋ የሚደረገው ኖቨምበር 30 2025 ህዳር 21 ቀን 2018 ዓም በእኛ አቆጣጠር እንደሆነም

ማሊ በነዳጅ እጥረት ሳቢያ በሀገር አቀፍ ደረጃ ትምህርት ቤቶችን ዘጋች። ማሊ በቀጠለው የነዳጅ እጥረት ምክንያት በሀገር አቀፍ ደረጃ ትምህርት ቤቶችን ለሁለት ሳምንታት ማቋረጧን የሀገሪቱ የትምህርት ሚኒስቴር አስታውቋል። ሚኒስትሩ ኦማዳዬ ሳቫኔ በመንግስት ባለቤትነት ስር ለሚተዳደረው የህዝብ ቴሌቪዥን ኦርቲም እንደተናገሩት በምዕራብ አፍሪካዊቱ ሀገር የሚገኙ ሁሉም የትምህርት ተቋማት ከጥቅምት 27 እስከ ህዳር 9 ባለው የነዳጅ ቀውስ የተነሳ የመማር ማስተማር እንቅስቃሴዎችን ያቆማል ይቆማሉ ሲሉ ተደምጠዋል። ሳቫኔ የትምህርት ቤቶችን ህዳር አስር እንደገና እንዲከፈቱ መርሃ ግብር ተይዞላቸዋል ብለዋል። ማሊ ለሳምንታት ያህል ነዳጅ የጫኑ ታንከሮች የሚያስተላልፉ መንገዶች በታጣቂ ቡድኖች በመዘጋታቸው በተለይም በዋና ከተማዋ ባማኮ ላይ የነዳጅ ቀውስ ገጥሟታል። በነዳጅ ማደያዎች ረጃጅም ሰልፎች የተፈጠሩ ሲሆን የህዝብ ማመላለሻና ሞተር ሳይክሎች ታክሲዎች በከፍተኛ ሁኔታ ተስተጓጉለዋል። ይህም ባማኮ በተለምዶ በተጨናነቀው ጎደናዎቿ ላይ ከወትሮ በተለየ ጸጥ እንዲል አድርጓል። በመዲናዋ የሚገኙ የከፍተኛ ትምህርት ተቋማትን በነዳጅ እጥረት ሳቢያ ተማሪዎችን እና መምህራን ግቢ መድረስ ባለመቻላቸው ትምህርታቸውን ለማቋረጥ መገደዳቸውም ተናግረዋል። በባማኮ የሚገኘው የዩናይትድ ስቴትስ ኤምባሲ ባሳለፍነው አርባ ወጣው መግለጫ አስፈላጊ ያልሆኑ የዲፕሎማቲክ ሰራተኞችና ቤተሰቦቻቸው ማሊን ለቀው እንዲወጡ አሳስበዋል። ለዚህም ምክንያት የነዳጅ እጥረትና የጨመረ በመጣው የደህንነት ስጋት መሆኑን አስታውቋል። ኤምባሲው ከባማኮ ውጪ መደበኛ ወይም ድንገተኛ ቆንስል አገልግሎቶችን መስጠት እንደማይችል ገልጾ ወደ ማሊ የሚደረጉ ጉዞ ላይ ያወጣው ማሳሰቢያ አሁንም እንደቀጠለ ይፋ አድርጓል። በሩሲያ በሩሲያና በአሜሪካ መካከል መተላለፊያ ዋሻ የመስራት ሀሳብ ውይይት እንደተደረገበት የሩሲያ ፕሬዝዳንታዊ መልእክተኛ ተናገሩ። ኪሪል ዲሜትሪቭ እንዳስታወቁት ሩሲያንና አላስካን የሚያገናኝ መሻለኪያ ዋሻ ማለትም ተነል የመስራት ሀሳብ አሁን ውይይት ተደርጎበታል። ይህንንም የጠቀሱት ከአሜሪካ የሪፐብሊካን ኮንግረስ አባሏ አናፖሊና ሉና ጋር በተጋሯቸው ይፋ ያልሆኑ የጆን ኦፍ ኬኔዲ ሰነዶች ላይ የተጠቀሰውን የኬኔዲ ክሩሽቼቭ የሰላም በጣም ደልዲ ነው። ሉና የጆን ኦፍ ኬኔዲን ግድያ በሚመለከቱ ሰነዶች ውስጥ አስደሳች ነገር እንዳገኙ ተናግረዋል። እናም ለሩሲያው ፕሬዚዳንትና መንግስት ሰነዶቹን ስላቀረቡላቸውም አመስግነዋል። ግብዣ ከተደረገላቸው ከኮንግረስ ልኡካን ቡድን ጋር መስኮን ለመጎብኘት ይሁንታቸውን መሆንንም ገልጸዋል። ዲሜትሪቭ ብዙዎች በአሜሪካና ሩሲያ ውይይት ላይ እንቅፋት ለመፍጠር እየሞከሩ ሳለ፣ ሉና ግን ትብብርን ይደግፋሉ ሲሉም ተናግረዋል። ሩሲያ በኒኩለር ኃይል የሚንቀሳቀስ ቡሬቬስኒክ የተባለ ክሩዝ ሚሳኤል ሙከራ ማድረጓን የሀገሪቱ ከፍተኛ ጀኔራል ተናገሩ የሩሲያ ጦር ኢታማዦር ሹም ቫለሪ ጌራሲሞቭ በቴሌቪዥን በተላለፈ ስብሰባ ላይ ለፑቲን ሲናገሩ ለብዙ ሰዓታት መጓዝ የሚችል በኒኩለር ኃይል የሚንቀሳቀስ ሚሳኤል ሙከራ አድርገናል ሚሳኤሉ 14,000 ኪሎ ሜትር ርቀት የሸፈነ ሲሆን ይህ ግን መድረስ የሚችልበት የርቀት ወሰኑ አይደለም ብለዋል ዝቅ ብሎ መጓዝ የሚችለው የሙከራ የጦር መሳሪያ መጀመሪያ ላይ የተዋወቀው እንደ አውሮፓውያኑ በ2018 ሲሆን ያልተገደበ ርቀት መጓዝ በመቻሉ እና የሚሳኤል መከላከያዎችን አልፎ መሄድ በመቻሉ ሲደነቅ ቆይቷል። ቀደም ብሎ ምዕራባውያን ባለሙያዎች የሚሳኤሉን ስትራቴጂካዊ ጠቀሜታውን እና ሩሲያ በተሰካ ሁኔታ ሞከርኩ ማለቷ ላይ ጥርጣሬያቸውን ገልጸው ነበር። የሚሳኤሉ የመጨረሻው ስኬታማ ሙከራ የተደረገው ከሁለት ዓመት በፊት እንደሆነ ፑቲን የተናገሩ ሲሆን ይህ ግን በገለልተኛ ወገን አልተረጋገጠም። አንድ የጦር መሳሪያ ቁጥጥር ዘመቻ ቡድን እንዳለው ከአውሮፓውያን 2016 ጀምሮ ከተደረጉ የሚታወቁ ቢያንስ 13 ሙከራዎች መካከል በከፊል ስኬታማ የሆኑት ሁለቱ ብቻ ናቸው። ጀነራል ጌራሲ አኪሞቭ እንዳሉት ከስድስት ቀናት በፊት የተሞከረው ሚሳኤሉ ለ15 ሰዓታት በአየር ላይ ቆይቶ ነበር። ሚሳኤሉ የቁመትና ግድሞሽ እንቅስቃሴው መምራት እንደሚቻል መሞከሩና በታሰበው ዝርዝር መሰረት ሁሉን ያሟላ መሆኑን መናገራቸው የሩሲያው ታስ የዜና ወኪል ዘግቧል። በመሆኑ ሚሳኤሎችንና እና የአየር መከላከያ ስርዓቶችን አልፎ መሄድ እንደሚችል አሳይቷል ሲል ታስ ጀነራል ጌራሲሞቭን ጠቅሶ ዘግቧል። ሚሳኤሉ እንደ አውሮፓውያን አፍ 2018 ለመጀመሪያ ጊዜ ከተዋወቀ አንስቶ ያለው ጥቅም በጦርና መከላከያ ዙሪያ ከባድ ክርክር ርዕስ ጉዳይ ሆኖ ቆይቷል። ፒኬኬ ታጣቂዎችን ከቱርኬ ማውጣት መጀመሩን አስታወቀ። የኩርዲስታን ሰራተኞች ፓርቲ ፒኬኬ ታጣቂ ቡድኑ ታጣቂዎችን ከቱርኬ ማውጣት መጀመሩን አስታውቋል። የቀድሞው አማጺ ቡድን ከቱርኬ ማውጣት የጀመረው ከነፍጥ ትግል ይልቅ ትጥቅ በመፍታት በሰላማዊ የፖለቲካ ትግል ለመሰማራት ከቱርኬ መንግስት ጋር ከስምምነት ላይ መድረሱን ተከትሎ ነው። ፒኬኬ ዛሬ ጥቅምት 17 2018 ዓ.ም ተምረት በሰጠው ጋዜጣዊ መግለጫ ታጣቂዎቹን ትጥቅ የማስፈታትና ከቱርኪያ የማስወጣት ሂደቱ ከሀገሪቱ መንግስት ጋር በተደረሰው ስምምነት መሰረት በቅንጅት ተግባራዊ እየተደረገ መሆኑን አስታውቋል። እንደ አውሮፓን አቆጣጠር ከ1984 ጀምሮ መንግስትን በመቃወም ሰርጎ ገቦችን አደራጅቶ ወደ ትጥቅ ትግል የገባው የፒኬኬ ታጣቂ ቡድን ለ40 ሺህ ሰዎች ሞት ምክንያት መሆኑን መረጃዎች ያመላክታሉ። ፒኬኬ በመግለጫው ለነጻ ዲሞክራሲያዊ፣ እና በወንድማማችነት ላይ ለተመሰረተ ህይወት ሲል ሁሉንም ታጣቂዎችን ከቱርኪ ግዛት ለማስወጣት መወሰኑን ገልጾ ቡድኑ ወደ ዲሞክራሲያዊ ፖለቲካ ለሚያደርገው ሽግግር የቱርኪ መንግስት አስቻይ ሁኔታ እንዲፈጥርም ጠይቋል። የሀገሪቱ ገዢ ፓርቲ ኤኬ ቃል አቀባይ ኡመር ቼሊክ በበኩላቸው የታጣቂ ቡድኑ ከቱርኪ የመውጣት ውሳኔ የሀገሪቱ መንግስት ከሽብር የጸዳ ቱርኪን ለመፍጠር ባስቀመጠው ግብ መሰረት የተገኘ ተጨባጭ ውጤት ነው። በቀጣይ አስፈላጊውን ህጋዊ ማዕቀፍ ለማበጀትም በር ይከፍታል ብለዋል። ታጣቂ ቡድኑ በእስር ላይ ባለው መሪ አብደላ ኦቻላን አማካኝነት ትጥቅ በመፍታት የሰላማዊ ትግል አማራጭ እንዲከተል የቀረበለትን ጥሪ በመቀበል በጉንበት ወር ከቱርኪ መንግስት ጋር ስምምነት ላይ ደርሶ እንደነበር የሮይተርስ ዘገባ አስታውሷል።